ወደ ቀጣይ ርዕሰ ጉዳያችን እንለፍ። በልዩ ጨዋታ ወግ ሰዓታችን ከአንድ ስፖርተኛ ጋር ቆይታ የምናደርግ ይሆናል። ይሄ ስፖርተኛ መነሻውን ከባህር ዳር ወይም ከአማራ ውሃ ስራዎች አድርጎ በኢትዮጵያ እግር ኳስ ላይ መድመቅ ከቻሉ ተጫዋቾች ውስጥ አንዱ ነው። የኢትዮጵያ ፕሪሚየር ሊግ ዋንጫን በ2013 ዓ ም ከፋሲል ከነማ ጋር ማሳካት ችሏል። የቀድሞ የፋሲል ከነማ የኢትዮጵያ ንግድ ባንክ፣ የሀዲያ ሆሳዕና ና የአሁኑ የወልዋሎ አዲግራት ዩኒቨርሲቲ ተጫዋች የሆነው ከኛ ጋር ቆይታ አድርጓል። ስሙን ጥቂት ላቆየው ብዬ ነው። አንድ አመት ተኩል ከሀዲያ ጋራ ቆይታ አድርጓል። 2016 ዓ ምት በአሰጣኝ ዮሐንስ ሳሌ አማካኝነት ነበር ነገሮቹን የተቀላቀለው። ከዛ በኋላ ለአንድ አመት ተኩል በዘንድሮ ድር ዓመት ግማሽ ነበር ወደ ወልዋሎ ማምራት የቻለው። የግራ መስመር ተከላካይ፣ የግራ መስመር አጥቂ፣ የመሀል አማካይ ትፍራ ተጫዋች በመሆን በሁለገብነቱ ይታወቃል። በአመለሸጋነቱም ጭምር አብረውት የተጫወቱ ተጫዋቾች ሲነግሩለት ይታወቃል። ይህ ተጫዋች ሀዲያ ስፖርት ጋር ቆይታ አድርጓል። በአጠቃላይ ሀዲያ ቤት ላይ የነበረውን ቆይታ በእግር ኳስ ሕይወቱ ሀዲያ ቤት የሰናበተበትንም ምክንያት በአጠቃላይ ክለቡ ላይ መቆየት እየፈለገ ግን ሀዲያ ሆሳዕና ጋር የተለያየበትንም ምክንያት ጭምር ጠይቀነዋል። ተከተሉን፣ እንመለስ። አመሰግናለሁ እኔም፣ እዚህ ስላዘጋጅ ስለጠራችሁኝ። ትውልዴ ሀረር ነው፣ ያደግኩት ባህር ዳር ነው። ሁለቱም አንድ አይነት የአኗኗር ሁኔታ ቢኖረውም፣ ሀረርም ያው ልገባ የቻልኩበት ምክንያት ያው በቤተሰብ ችግር ነው። ሆኖም ግን ያው እዛው ከማደግ ከጀመርኩ ጀምሮ እስከ ተወሰነ አመት ድርጅቱ ሊፈርስ ይችላል፣ እና ለዛ ነው ወደ ባህር ዳር ሙቭ ያደረኩት እና ምንም የተቀየረ ነገር የለም። ያው ድርጅቱ ስትኖር ኖር ያው እንግዲህ ወላጅ አልባ የሆኑ ልጆች ነው የሚቀላቀሉት። ሶ አብረ ነው የምትኖረው፣ አብረ ነው የምትበላው፣ አብረ ነው የምተኛው፣ አብረ ነው የምትንቀሳቀሰውና ያው ልክ እንደ ቤተሰብ አይነት ስሜት ነው የሚሰማና ምንም የተለየ ነገር የለም ያገሩ ሁኔታ ቢሆንም እንጂ ግቢ ውስጥ ስትኖር ህጻና ማሳደጊያ ስትኖር በጣም ብዙ ልጆች ነው ያሉት። ከተለያየ ሀገር ነው የሚወጡት። ሆኖም ከትምህርት ጎን ለጎን ያ ስፖርታዊ ነገሮችን እናዘወትራለንና በዛ መንገድ ነው ወደ ኳስ ልገባ የቻልኩት። ማለት ብዙ ልጆች ነው አንድ ግቢ ውስጥ ስለሆነ የምናድገው፣ ሁላችንም ኢንተረስታችን ኳስ ላይ ነበር። እውነቱን ለመናገር በእንደዛ ነው ወደ ኳሱ ነገር ልመጣ የቻልኩት። ኳስን ያው ድርጅት ውስጥ ጀመርኩኝ እንጂ ሙሉ ለሙሉ በፕሮጀክት መጫወት የጀመርኩት ባህር ዳር ከገባው በኋላ ነውና፣ በቃ እንደ ሄድኩኝ ያው ምልመላ ተደርጎን ምናምን ነው ወደ ፕሮጀክት የተቀላቀልኩት። ከዛም በኋላ በጊዜው አሰልጣኝ ደጋረገ ግዛው አሁን የባህር ዳር ከነማ አሰልጣኝ ነው። እሱ ነበር ሲያሰለጥን የነበረው እና ሁላችንንም ያው በቃ ባህር ዳር ከገባው ሰዓት ጀምሮ ወደ 6 7 አመት ከሱ ፕሮጀክት ነበረ ሲሰራ የነበረውና ከዛ በኋላ ነው ተመልምዬ ወደ ንግድ ባንክ ለመቀላቀል የበቃሁት። እስከ 2000 ከ2007 እስከ 2009 በነበረው ንግድ ባንክ ቆይታዬ ጥሩም ነበር። በዛ ሰዓትም ነገር በኳስ ሕይወቴ መቼም የማረሳው አጋጣሚ ነበረው። ንግድ ባንክ ወርዶ ድጋሚ የተመለሰበት አመት በጣም ለኔ ትልቅ ጊዜ ነበር። ማለት አንደኛ ያደኩበት ነው፣ በክለብ ደረጃ የተጫወትኩበትም ክለብ ነው እዛ ያሳደግኩኝ ያሳደጉኝ ክለብ ነው፣ እና ትልቅ ቦታ ያለኝ ክለብ ነው ንግድ ባንክ እና ያን ማሳካት መቻላቸው ለእኔ በጣም ትልቅ ደስታ ነው የፈጠረብኝ። በሰአቱ ነገምያው ያው ቤታችን ነው ብለን የምናስበው ገባ እኛ በጊዜው እንትኑ ክለቡ ሲፈርስ በጣም ነበረ ፊል ያደረግ ነው። አንደኛ ታዳጊ ወጣት ነበረን ብዙ የመታየትም ቻንስ አልነበረንም ምናምን ያስቆጭቶን ነበረ በሰአቱ። ሆኖም ግን ከብዙ አመት በኋላ ዳግም መመለሱ ወደ ፕሪሚየር ሊግ መመለሱ በጣም ትልቅ ደስታ ነው የፈጠረብኝ። አንድ ተጫዋች ሊያሳካውና ሊያየው የሚገባ ነገር ነው ብዬ ማምነው ዋንጫ መብላት ነው። ምክንያቱም ታሪክ ነው። ነገ ለልጅ ልጅም እንትን እምትለው ነገር ነው እና ለእኔ በጣም ትልቅ ደስታ ነው የፈጠረብኝ። 2012 ውልዋሎ ነበርኩኝ። አጋጣሚ በኮቪድ ተቋርጦ ነው ወደ ፋሲል ከነማ ያመራሁት በ2013 እና በመጣውበት ዓመት ነበር ያን ማሳካት የቻልኩት እና ለኔ በጣም ትልቅ ደስታ ነበር የፈጠረብልኝ እና ከዛም ይዞት የሚመጣው ጥቅማ ጥቅሞችም አሉ ምናምን ፕላስም ደግሞ ታሪክም ነው። ያ ትልቅ ነገር ነበር ለኔ። ሀዲያ ሆሳዕና አጋጣሚ ሆኖ ከፋሲል 2013 14 ተጫውቼ ከጨረስኩ በኋላ ኢትዮጵያ መድን ነበር ያመራሁት። እዛም 2015 ላይ ጥሩ ለመንቀሳቀስ ሞቅሬ ነበር፣ ጉዳት አስቸግረኝ እና ኦልሞስት ወደ 8 ወር ሚያል ገደማ በጣም ከሜዳ ርቄ ነበር። ከሜዳ ርቀ ስትመጣ ደግሞ ያው ተፈላጊነትህም ምናምን ብዙ ነገሮች ይቀንሳሉ። መቼም እኛ ሀገር ላይ ያላቸው አስተሳሰብ ትንሽ ወርድ ያለ ነው። በተለይ ጉዳት ላይ ያለ ነገር ስትሆን ተፈላጊነትህም ሰውም ቼክም አያረገህምና በእንደዛው ወቅት አጋጣሚ 2016 ዮሐንስ ሳሌ ነበረ ሀዲያን ዞት የነበረውእና በመሀል የሙከራ እድልን አመቻቸልኝ እና ለእኔ በጣም ትልቅ ነገር ነው። አቅሜን አቀዋለው ፕላስ ደሞ ተጎድ ተበዛው አትቀርሙ ው ኳስ እንደምታውቀው ንክኪ ያለው የስፖርት አይነት ነውእና ተጎድቻ አልቀረውም። ይህን የሙከራ እድል ሲሰጠኝ በአግባቡ ነበረ የተጠቀምኩበት። እግዚአብሔር ረድቶኝ እዛው ሀዲያ ፈርሜ የምጡ አመት የላሳለፍች ያለውእና እግዚአብሔር መስገን እኔ በጣም ደስተኛ ነበርኩኝ ማለት ነው። በቃ እንደዚህ አይነት አመት ካሳለፍኩኝ በጣም ቆይቻለሁ። ፕላስም ደግሞ ከጉዳት እንደመምጣቴ ነጻነት ተሰምቶኝ ደስተኛ ሆኜም ነው በ2017ም ውሌን ላራዝም የቻልኩት። ሌሎች ክለቦችም ነበሩ በእርግጥ ግን ደስተኛ ሆኜም ከነበረኝም ከተጫዋቾች ጋር የሚያለኝ ግንኙነት መልካም ስለነበረ ሞር ደግሞ 2016ም ጥሩ ጊዜ ነበር ያሳለፍኩት ያ የበለጠ ጠቅሞኛል ብዬ አስባለሁ። 2017ም ደግሞ እንደ ድል ሆኖ ያው ሊጉ እንደ ጀመረ የተወሰነ ጉዳቶች ነበሩ ምናምን። እሱንም እንትን ብዬ ለመምጣት ሞክር ያለውና፣ አንዳንዴ ፐርፎርማንስ ሊወጣም ሊወርድም ይችላል። በዛ ሰዓት እገዛም የሚያስፈልገን ሰዓት አጋጣሚም ነበርና ያ ነገር አልሆነም በሰዓቱ። ለዛም ነው በግማሽ ያለው ነገር ያው አሰልጣኙ ጋር በነበረኝ አለመግባባት ልለቅ የቻልኩት። ያው ማለት ሁሉም ያውቋል ብዬ አስባለሁ። ፈልጌ ልለቅ እንደማልችል፣ ምክንያቱም ያለኝ ጥሩ ነገር አለ። ለሀዲያ ሕዝብ በተለይ ለደጋፊው፣ ላመራሩ ጥሩ ነገር አለኝ፣ ጥሩ ግንኙነትም አለኝ። ከተጫዋች ጋርም ያለኝ መልካም ግንኙነት አለኝ። ያ ደስተኛ አድርጎኝ ነበር በሰዓቱ። ያው ምንድነው፣ በሰዓቱ የቀረበብኝ ነገር የአቋም መውረድ፣ ከተጫዋች ጋር ያለ መስማማት ያለ መስማማት አይነት ነገሮች ነው ወረቀት በሰዓቱ የደረሰኝ። ያ ነገር ደግሞ እኔ የማይገልጽ ነገር ነው የነበሩት። እኔም ብቻ አይደለም ተጫዋቾችም አያምኑበትም። ምክንያቱም እኔ እንደዚህ አይነት ባህሪ የለኝም። በየትኛውም ተጫዋች ብትጠይቅ ተግባብቶና ስራዬን ባግባቡ መስራ አይነት ሰው ነኝ ብዬ ነው ማስበው። ያለኝን ነገር ደግሞ ሞር ለለበስኩት ማሊያ ማድረግ ያለብኝ መስዋዕትነት ከፍዬ የሚወጣ አይነት ተጫዋች ነኝ ብዬ ነው ለራሴ ማስበው። ሶ ማይገልጹ ነገሮች ነው እኔ ጋር የደረሱት። ሶ እንደዛ አይነት ነገሮች ሲኖሩ ደግሞ ያው እዛ ጋር ፍላጎት እንደሌላቸው ነው የተረዳሁት ሳትፈልግ ሲሆን ደግሞ መቆየቱ ምንም ጥቅም አለው ብዬ አላስብም። ስለዚህ የራሴን ውሳኔ ወሰንኩኝ ማለት ነው ሳልፈልግ ግን ከዛም በኋላም ያው ያለኝ መልካም ግንኙነት ነው። ስለ ቅም በሰላም ነው አመሰግናለሁ፣ ቴንክዩ ብዬም የለቀኩትና እኔ ደስተኛ ነኝ። ሁሌም ጥሩ ነገር እንዲገጥማቸው እፈልጋለሁ። እኔ እንደነገርኩ ነው። ደስተኛ ሆነው የምንሰራበት ክለብ ነው። ከአመራሩም እንደገና ከታዳጊ ተጫዋቾችም ፍላጎታቸው ደስ ይላል። ለመማር ከሲኒየሩ ለመማር ያላቸው ፍላጎት፣ ለመታዘዝ ያላቸው ነገር ደስ ይላል። ፕላስም ማደግ የሚችሉ ልጆች ናቸው። እንደሚታወቀው በ2016 ነው መሰለኝ ለወጣቶች የሙከራ እድልም የተሰጠበት። ከዛ በፊት ያለውን እንትን አላውቅም ሶ ያ ነገር መሆኑ የበለጠ እንዲታዩ አቅም እንዲኖራቸው አድርጓል። ብዙ ብዙ ልጆች አሉ በሌላ ክለብ የሚጫወቱ የሀዲያ ልጆች። ሶ እነሱን ስታይ ሌሎች ሌሎች ልጆች እንዳሉ ነው የምታስበው። እና እኔም ባለውበት ሰዓት በጣም ለመስራት፣ ለመቀየር፣ ለመለወጥ የሚፈልጉ ልጆች አሉና ያ ደግሞ የበለጠ የሀዲያን ሀገር የበለጠ ያስጠራሉ ብዬ አስባለሁና በዚሁ ቢቀጥሉ ብዬ ጥሬና አስተላልፋለሁ። በጎ አድራጎቱ መቼም ለራስ ነው፣ ሁሌም ቢሆን መልካምነት ለራስ ነውና እኔ ከወጣውበት ማህበረሰብ ያው እንደነገርኩ ሕጻናት መሰደጊያ ውስጥ ቢሆንም ብዙ ነገር መልካምነትን ያዩበት እንትን ነው፣ ድርጅት ነው። በዛ ውስጥ ስታድግ ብዙ ብዙ ነገሮችን ችግሮችንም መልካም ነገሮችንም እያየ ነው የምታድገው ሰው ስትወጣ የሆነ ታንፀ ነው የምትወጣው። ገባ በጥሩ አይነት ዜጋ ሆነ እንድትወጣ ነው የሚያደርጉ ድርጅቱ ራሱና ከወጣውም በኋላ ያው መሰረቴ ለሆነ ነገር በብዙ ነገር ማገዝ ፈልጋለሁ። መሰረቴ ለሆነ ነገር ስለ ድርጅቱ ያለበትን የአቅም ሁኔታ ስለማቅ ከወጣውም በኋላ ባለኝ ፋይናንሻልም ሆነ ሰዎችን በማስተባበር ማገዝ እንዳለብኝ ድሮ ልጅ እያለሁ የምፈልገው ነገር ነው የነበረውና ዛሬ ላይም የተሻለ ቦታ ስደርስ እግዚአብሔር ይመስገን፣ ከነሱ ስራ አልጠፋውም፣ መጥፋትም አልፈልግም። ወደፊትም እና እነሱን በምችለው አቅሜ ማገዝ ፈልጋለሁ ብዬ በተነሳውበት ሰዓት ሰው የሚያይበት አንገል ላይክ በጎነት መልካምነት ብሎ ያስበዋል። ያ ደግሞ ለእኔ ስራዬ ነው ብዬ ነው የማስበው። ላይክ ቤተሰቤ ነው ብለህ ለምታስበው ነገር ኃላፊነት እንዳለብህ ሁሉ ለእኔም ቤተሰቤ ነው ብዬ ማስባቸው እነሱ ናቸው ና ለዛ ነው ይህን ስራ ምሰራው። እግዚአብሔር ነው የሚያውቀው። ማለት አንተ ከሰራህ ከጣርክ የሆነ ሰዓት ላይ የምትፈልገው ደረጃ ላይ ትደርሳለህ። ሁሌም ቢሆን የሆነ የራስ የሆነ ግብ ይኖራል፣ አላማ ይኖርሃል። እንደማንኛውም ስፖርተኛ ሀገሬን ማገልገል ፈልጋለሁ። ሀገሬን ሳላገለግል የሆነ ነገር ሀገሬን አንድ ስቴፕ የሆነ ነገር ሳላደርግ ኳስን ማቆም አልፈልግም። ሶ ለሱ ደግሞ ጠንክሬ መስራት እንዳለብኝ ይሰማኛል። እንግዲህ እግዚአብሔር ሲፈቅድ መሆኑ አይቀርም ብዬ አስባለሁ ከእግዚአብሔር ጋር አባር ጥያቄ ነው። በበረኛ ከጀመርኩኝ ሳምሶን የሚባል ድሬዶ አብሮ የተጫወተ የጮማው ነው የምንለው ምልክ እንትኑ ቅጥል ስሙ ሳምሶን የሚባል መሀል ተከላካይ ላይ ያሬድ ባዬ፣ እንዲሁም አንተነ ሲዳማ ያለው አንተነ የአባቱ ስም አላስታስክትም አንተነ ተፈር ምስለኝ ይሄ ነው አጥቅንቱ ተከላካዩ በግራፉል ባክ ላይ ረመዳን ቀኝ ላይ እንግዲህ እያሰብኩ ነው የምናገረው፣ መቼም በአንዴ ባንዴ እንትን ስለሆነብኝ፣ ቀኝ ላይ ሰይዳ ሰይዳሰን እስኪመር ላይ ደግሞ እንትና ሀብታሙ ተከስተ አሁን ፋሲል የሚጫወተው ከሱ ፊት ደግሞ ሱራፌል ዳኛቸው እና ሚካኤል ዳኛቸው የሚባል የባህር ዳር ልጅ ነው። ሱም መስመር አጥቂ በረከት ደስታ፣ በግራ በኩል ደግሞ በግራ በኩል ማለት በግራ በኩል እራሴ ልበል። ፊት ላይ እንግዲህ አብሬ ብጫወት ብዬ የሚመኘው ጌታነህ ከበደ እና ፍቃዱ አለሙ። ያው ማለት ፍቃዱ ወጣት ነው። ጌታነህ ያው ሌጀንድ የሆነ ተጫዋት ነው። ያው ጌታነህ ነው እኔ አለልህ መቼም ያው ዮሐንስ ሳሌ ቢያሰለጥነው ደስ ይለኛል። ለእኔ በግራ ተከላካይነት፣ በግራ ተመላላሽነት ብጫወት ሙር ፊት አደርጋለሁ ብዬ አስባለሁ። ምክንያቱም የተፈጥሮ ቦታዬ ነው። ረጅም ዓመት የተጫወትኩበት ቦታዬ ነው። ከተወሰነ ዓመት በኋላ ነው አይ ቲንክ 2012 በውልዋሎ በነበርኩበት ሰዓት ነው ዮሐንስ ሳሌ ሲሞካከረኝ የነበረው እና መቼስ ተጫዋች ስትሆን ግባ የምትባልበት ቦታ ላይ ፊት ማድረግ አለበት በራስ ራስ የምጨምርበትም ነገር አለና በዛ ሰዓት በምጫወትበት ሰዓት ነው የታየሁት እና ከዛ ፊት የነበረኝ ነገር ግን በግራ ተመላላሽነት ነው። እናንተን ማመስገን እፈልጋለሁ ሞር ከሀድያ ሕዝብ ጋር ያለኝ የበለጠ ጥሩ ነገር እንደቀጥል ረድታችሁኛል ብዬ አስባለሁ። ላይክ ይሄን መድረክ ማመቻቸታችሁ ስለቅ ለምን ብሎ በጣም ብዙ የጠይቀኝ ሀድያ ሕዝብ ነበረ። ምክንያቱን አሁን ይረዳል ብዬ አስባለሁ። ሶ በዚህ አጋጣሚ እነሱን በጣም ማመስገን ፈልጋለሁ። በቃ ማለት ጥሩ ጊዜ ነው ያሳለፍ ነው። ፕላስ ጥሩ ቦታ ሰጥቶኛል፣ ጥሩ ክብር ሰጥቶኛል። ክብር ለሰጠ ደግሞ መልሶ ክብር መስጠት ደግሞ ትልቅነት ነውና እነሱን በጣም አመስገን እንፈልጋለሁ፣ የሃዲያ ህዝብን አመራሮችንም፣ እንዲሁም በኳሲ ሆቴል ለኔ ትልቅ ቦታ ያላቸው ሰዎች አሉ። እነዛ ሰዎች በጣም ብዙ ናቸው። እንዲህ እንዲህ ነው ብዬ የግድ ዘርዝረው ብላ እንትን ካልክ እነግርህ እችላለሁ። በኳሲ ሆቴ በስልጠናውም ሆነ በጣም ብዙ ሲያግዙኝ የነበሩ ነ ደጋሬ ግዛው እንዲሁም ባንክ እንዳድግ የረዳኝ አሁን ጸጋይ ኪዳነ ማርያም እሱንም እና ብዙ ብዙ አሰልጣኞች አሉ። እነዚህ ለስሙ ጠቀስኩ እንጂ እነዚህ ሰዎች በጣም አመስገን እፈልጋለሁ። እንዲሁም ቤተሰቤን ከዛ ውጪ አይዞ የሚልም የኢትዮጵያ ሕዝብ አለ። እነሱን እነሱንም በጣም አመስገን እፈልጋለሁ። ከሳሙኤል ዮሐንስ ጋር ያደረግነውን ቆይታ ተከታትለን ተመልሰናል። ሳሙኤል ዮሐንስ በሀዲያ ሆሳዕና ቤት እየፈለገ መቆየት እየፈለገ እንደ ተለያየ ጭምር ገልጾልናል። በ2016 ዓመት ዓመት ያደረኩት ጥሩ እንቅስቃሴ እንደመሆኑ ከተለያዩ ክለቦች ጥያቄ ሲቀርብልኝ ነበር። ያንን ጥያቄ ወደ ጎን በማድረግ ሀዲያ ሆሳዕና ቤት የቆየሁት ከደጋፊው ጋር፣ ከተጫዋቹ ጋር፣ አጠቃላይ ከአመራሩ ጋር ያለኝ ግንኙነት የተሻለ እንደሆነ ስላሰብኩ ነበር። ግን ነገሮች መልካቸውን ቀይረው ሳልፈልግ ከክለቡ ወጥቻለሁ ብሏል። አዎ ሳሙኤል ዮሐንስ ለሀዲያ ስፖርት ከሀዲያ ሆሳዕና በምን ምክንያት እንደተለያየ በጥቂቱ ነው እየነገረን። በቀጣይነት ስቱዲዮችን ድረስ በሚኖርን በእንግዳ ሰዓታችን ላይ ሌሎች ርዕሰ ጉዳዮችንም እናነሳለን። ስለ እግር ኳስ ተጫዋችነቱ ብዙ አላነሳንም። ጥር ወር ወይም ደግሞ በውድድሩ አጋማሽ ላይ ከሀዲያ ሆሳዕና ከተለያየበት ምክንያት አንጻር ጥቂት እንዲያካፍለን ነበር። ከሀዲያ ስፖርት መሰናዱ ጋር በልዩ ጨዋታ ወግ ሰዓታችን ቆይታ እያደረግ ነው።